ለሁላችሁም በያላችሁ በሰላም ሰላም እንደሆናችሁ ተስፋ አደርጋለሁ። ሚያዝያ 28 ከምሽቱ አራት ሰዓት በኢትዮጵያ ቢግ ጌም አለ ከጃኒ ጋ። ማንም ሰው እንዳይቀር ሁላችሁም መጣችሁ ሰፖርት እንድታደረጉኝ በታብታ በሸር ወኮፕሊንግ እጠይቃለሁ እና በኤሮፓ አቆጣጠራ ደግሞ መይ 3 ሰዓት ዘጠኝ ከማታ የሚጀመርበት ነው። ግን ከአንድ ሰዓት በፊት ነው የምንገባው እና ማንም ሰው እንዳይቀር እዚህ ጌም ላይ በጣም አመሰግናሉ። በጉጉት እንጠብቃቸዋለን። በጉጉት የሚጠበቅ የነበረ ቀኑ ደርሶ ሶስት ቀን ቀርቶታልና፣ የአሁኑ ቀዳም ነው። ማንም ሰው እንዳይቀር። ኮምፕሌክስ ነው። አንድ ሚሊዮን ልደርስ ነው አለህ እኮ በቃ በሽቆ ማለት ነው። ገባ ፈለወር እየሰበሰበ ነው ማለት ንግድ ነው። ሌላ ሀሳብ የለውም። ሌላ ስራ የለውም። እዛ ቁጭ ብሎ ማዲያት በማዲያት የሆነው የራሱ እድሜ፣ የእኛም እድሜ፣ የልጆቻችን እድሜ ለመብላት የመጣው ባይባይዘው እዚህ ያላቸው ኢትዮጵያ እንቁ ዱቄት ነው የለመደችው ደዚ ከሱ በራሱ ዱቄት የሚለው ቃል ከሱ ነው ያዘች ኢትዮጵያ ያሉ ልጆችን ብታዳምጧቸው የኔ ማኛ ዱቄት ይላል እያሉ ዱቄት ነው የሚሳደቡት። ጥሩ ትምህርት እንኳን ቢያስተምር ነው። ግን እዛ ቁጭ ብላችሁ ተዘፍዝፋችሁ የዮኒስ የምታዳምጡ ቤተሰብ ግን እባካችሁ ህዝብን አድኑ፣ ወጣቶችን አድኗቸው። እኔ ግን ወንድሜ ስለሆነ መጀመሪያ ወንድሜን ነው የሚወቅሰው፣ እና በጣም ነው የምንወደ የሚወድህ ብዙ ሰው ነው። ብቃት አለ፣ አገር ገና ትመራለህ። ከመልክም እጣቤ ይጠጣል ደግሞ አንተን ደግሞ ዝም ብሎ አይደለም ሰባት ዘር መት ቆጥር ጀግና ነህ። እና እንደዚህ ስለሆነ በተለይ አንድ ትናንትና ቤት የሆነ ሳዳምጥ መልስ መስጠት አልፈልግም ነበር። በተለይ አንዳንዳችሁ እንበር ተጋዳላይ ይላል ሰዋት ተጋዳሪ አይደለ እንደ የተጋዳላይ ልጅ ነው፣ ትግራዋይ ነው በቃ ወደ ፖለቲካ ጠምዝዛችሁ ጠምዝዛችሁ ጠምዝ ወደ ሌላ ወደማይፈልገው ልጁን ልጅቷ ወደማትፈልገው ነገር አትሩ፣ እባካችሁ እና ከጥላቻ ውጡ። በተለይ እዚህ ኦዲየንስ ስላላችሁ ነው ለሱ አፕሪሺየት ለማድረግ የገባሁት። ግን ጌምህም ሰክሰስ ይሆናል። መጥፎ ቃላት እንዳትናገር ገና የአለም መሪ ትሆናለህ። ኦኬ። ከአንተ የምንጠብቀው ዝም ብሎ እዚህ ዕቃ ዕቃ አይደለም። ብቃት አላችሁ፣ ብቃት አላት አንተም።